በእሱ ጉዳይ ላይ ያስ ያለ ምላሽ ምንድን ነው? ሴፍሻ ይሄ ጉዳይ ሰባት ዓመት በህግ ሲንከባለል የመጣ ነው። ይሄ አሁን ስፔሻ አስራ አንድ ቤት ያለችው ቦታዎች በዝርዝር የቀረቡ አንዳንድ ቦታዎች አሉ። ለዛ ቢያንስ ከአምስት ከስድስት ከሰባት ጊዜ መረጃ እንዲመጣ ተልኮባቸዋል። አካባቢ ላይ መረጃ የሌለ ነገር መቼስ የለም አለ ያ ሳያገኝ ነው። ይህ ፍርድ ቤት አይቶ አይቶ ሰባት ዓመት ፈይቶ እዚህ ውሳኔ ላይ የደረሰው። እነሱ ማብራር ከፈለገ ማብራር ይቻላል። አንደኛ አስራ አንድ ቦታ ያለኝ ስትላት፣ ይቅርታ አድርግልኛ ሴፊሻ አስራ አንድ ቤቶቹ የት ናቸው ያሉት? እያንዳንዱ ቤት ስንት ተገዙ? ስንት ተሸጡ? የት ነው ያሉት? ምንድናቸው? ስፔሲፊክ እንኳን የተቀመጠለ ነገር የለም። እኔ እንደተረዳሁት ከሆነ ስህተት ካለብኝ አረሚ፣ ምንም እዚህ ቦታ ላይ የሚል የለም። በአፍን የተነገረ እንጂ ምንም ማስረጃ ቀርቦላ አይደለም አሁን ባፏ ነው ያለችው እንጂ አስራ አንድ ቤት የሚባል ነገር ፍጹም የላትም፣ የለንም። እንግዲህ እንደገባኝ ከሆነ ያው ይሄ ፕሮግራም ዝነኞች ይመጣሉ፣ ይቀርባሉ፣ የህይወት ውጣ ውረዳቸውን ይናገራሉ። እንደ ፍርድ ቤት ሳይሆን የሚፈጠሩ አላግባብ የሚነሱ ጉዳዮች ካሉ ደግሞ ያ ስሙ የተነሳበት አካል ደግሞ ምላሽ እንዲሰጥ ይደረጋል። አሁን ይ ቅድም እንዳልከው የፍርድ ቤት ጉዳይ ነው የታል መሬት አይነት ነገር ያ እርግጥ ከፕሮግራሙ አይጠበቀው። ጀግና አትሌት ነች። በጊዜ ሂደት እንግዲህ ፊት ለፊት እያየን በላቧ መሀብት ስታፈራ አይተናል። ከዛ ጀርባ እኔም አለው እያልከኝ ስለሆነ ማለት ነው ስታፈሩ አይተናል። እኛ ለምሳሌ እዚህ ጋር ብታየው ከሁለታችሁም ጋር ጠብም ዝምድናም የለንም። እሷ በህይወቴ እንዲህ አይነት ነገር አጋጠመኝ ለዚህ ደግሞ ፍትህ ጠብቃለው የሚል ጥያቄ ነው ያቀረበችው። ስለዚህ ዛሬ የተገናኘ ነው እኮ። ከዛ ተነስተን በዚህ እሷ ግን ስሙ የተነሳው አካል ምን ይላል ለሚለው ምላሽ የሰጠኝ ነው። ምናልባት ያንተም ወላጅ ስም ተነስቷል። ያንተ ወላጅ ስም የተነሳው እንደውም አንደኛውም ቤት ለወላጁ እናቱ ሸጠ ነው። ምናልባት እስኪ ቪዲዮውን አይተነው እንመለስ። ኤቨን ኤቨን መንግስት ሽልማት ሰጥቶኛል ብዬ አለው። ገርጂ ማብራት አይል አሁን እሷ እንድትኖረ ያመጣውት ማለት ነው። ሙሉ ይቀውም ቤቱ አሟልቼ፣ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት እናቱ እናቴ ናት ብል በቅንነት ይህንኑ ለእናቱ በሁለት መቶ ሺህ ብር ይሸጥላችኋል። አይተኸዋል። እዚህ ያለህ ምላሽ ምንድን ነታለን? መልካም ሴፍቻ ይህን ነገር ለእናቱ እንደዚህ ያደረኩት ስትል ለእናቴ